ከመሀል የጀመሩ ሊኖሩ ይችላሉ፣ ከመጨረሻ የጀመሩ ሊኖሩ ስለሚችሉ አጠራርጌ ዋናውን ነገር ልክሱ እንዳለው እኔም ልንገራቸው ለሚያውቁም ለማያቁም ይህ ነገር እንዳለው የተጀመረው በእርዳታ ጉዳይ ነው። ቀድሞ የጀመረው እርዳታ መሰበሰቡ በሚል ቲንክ ተሙ ነው እና ያን ተከትሎ ፍርኦል ምን ላይ ሰጠ፣ ቪዲዮ ሰራ ቪዲዮ ሲሰራ በንግግሩ 98 በመቶ የምትሆኑ እርዳታ ሰብሳቢዎች ከተረጁ በላይ ራሳችሁን ነው የምትጠቅሙት፣ የሚል ስት የምትተጠቀመ ይህንኑ ራሱ ደገመ። ኔጋ ማለት ነው፣ ይህንኑ ንግግር ማለት ነው። አሁን እንደዚህ ያለ ንግግር ሲናገር እርዳታ የሚሰሩ ጓደኞች አሉ። ሁላችንም እዚህ ቲክቶክ ላይ ጓደኛሞችንን እኔ ቤት እንደዚህ ንግግር ከተነገረ ራሳቸውን ጀነራላይዝ ተደርጎ የተነገረ ንግግር ስለሆነ ራሳቸውን የማጥራት መብት ሊሰጣቸው ይገባል። እንዲሁ ከተነገረ ቢጠይቁኝ መብት አላቸው። ለምሳሌ እኛም እርዳታ እንሰበስባለን። እንዲህ ስንባል ለምን ዝም አልክ ቢሉኝ መልስ ስለማጣ፣ ለመሆኑ እርዳታ ቢሰበስቡ እነማናቸው ስም ዝርዝራቸውን ስጡኝ ብዬ ተባብረን በጋራ ስም ዝርዝራቸውን ጠራቡኝ መጡ፣ አክብረኝ፣ ሁሉም ሁላችንን አክብረው መጡ ጥያቄውን የመጡ መጡ፣ የቀሩትም ቀሩ። የመጡት ግን ጥያቄ ካላቸው የሚል ሁላችንም ባለንበት የሚጠየቀውን ጥያቄ የተጠየቁ መለሱ። ከዛ በፊት ፍራኦል እንደዚህ አይነት ስቴትመንት ከተጠቀመ በኋላ በጎን ፌስቡክ ላይ ሄዶ ከከበደ ጋር ፈትቻለሁ፣ ከአየለ ጋር ፈትቻለሁ እያለ ይፈታል። እሱ እኔ እዚህ ጋ በቁም ነገር ነው የያዝኩት ይህን ጉዳይ በቁም ነገር ይዘናል። እርዳታ ሰብሳቢዎች የሚል በጣም ከባድ ንግግር ነው የተናገረው። ወዲያው በነጋታው ነው የሚፈታው። እንግዲህ ከባላደራው ጋር ይላል፣ ከማስተራብነት ጋር ይላል፣ እየመረጠ እየመረጠ ይፈታል። ግን ቅሬታ ፈጠረ፣ ይህም ማለት ነው። አንዳንዶቹ ለምን ጠራሃ? እኔ ከአንዳንዶች በቅርበት የሚያውቁ፣ በቃ ዱላ ቀረሽ ንግግር ነው። በቃ እስኪ ሰለቼ ነው የተመላለስኩት ከአንዳንዶቹ ጋር፣ ምክንያቱም እሱ እዛ ይፈታል። እኔም ለምን ተጠራው ይላሉ። ልክ አላቸው። ከተጠራን ሁላችን ለምንጠራ አንዳንዶች ተጠርተን፣ አንዳንዶች ማንጠራበት ምክንያት ምንድን ነው አሉ። ትክክልና ይህን ያደረጉት መለስኩላቸው፣ በቻልኩት መጠን። የሆነ ሆኖ ላይቭን ከከፈትኩኝ በኋላ እያወያየን ረጅም ሰዓት ተቀመጥኩኝ፣ በቴሌግራምም ጥያቄ እየሰበሰብኩኝ ጠየቅናቸው። መጨረሻ አካባቢ ተምር መጣች። ይሄ ጉዳይ እኔ አውቀዋለሁ፣ ኦልሞስት ሶስት ዓመት ምናምን ይሆናል እንደዚሁ እየገባች አንድ ሁለት ይባባል አሉ፣ ሁለቱም እና ብዙ ጊዜ ወይ ትምህርት ትወርዳለች ወይ ፍርኦል ይወርዳል ሲንከባለል የመጣ ጉዳይ ነው አውቀዋለሁ። የዛን ጊዜ ግን ትምህርት ገባችና ፍርኦል ፍርኦልን እንዲያርጎኛል ብላ ተናገረች። ሁለቱም እዛው ላይ አንድ ሁለት አንድ ሁለት ሊባባሉ ሲሉ ለአንዴና ለመጨረሻ ጊዜ ጉዳይ ለምንድን ነው ማይፈታው የሚል ጥያቄ የተነሳ እሱም ይፈታለ እሷም ይፈታለኝ አለች። እኔ ፖለቲካ ነው ማወያየው ማህበራዊም ጉዳይ ሲሬ ሲሆኑ ነገሮች ካሉ አዋያሉ ሙያዬ በፈቀደው መጠን አዋያን ካሉ በሃይማኖታዊም ጉዳይ ላይ አወያያቸዋለሁ። ይሄን ነው የማውቀው። ስለዚህ ቀጠሮ ሲያዝ ጉዳዩም ትንሽ ከበድ ያለ ነገር ስለነበረ 67 ሺህ ዶላር ኬዝ ነው። እንግዲያውስ እንዳወያያቸው የምትፈልጉ ከሆነ ጊዜን ሰውቼ ለምቀመጥበት ትከፍሉኛላቸው አልኩኝ። በግልጽ በሕዝብ በፊት የነገርኳቸው በሰዓት አምስት መቶ ዶላር ትከፍሉኛላቸው አላቸው አልኳቸው። ተስማሙ። ህዝብ እያየ ይሄ ፐብሊክ ሪከርድ ነው። በድብቅ ምናምን አለ። ይሄ ብራይብ አይደለም። ስራዬን ትቼ ከተቀመጥኩኝ ትከፍሉኛላቸው አልኳቸው። እሱም እሺ አለ፣ እሷም እሺ አለች። በተረፈ ምንም ወሬ ለማድመጥ እንትን የለኝም አለም ብያቸው፣ ያለም የዛኑ ቀንም ነገርኳቸው እሺ አሉ። አድማጭ ተመልካች ትክክል ነው አልኳቸው። እንዴ ፌር ነው። እንደ 167 ዶላር ኬዝ ይዘን ምንድን ነው ምናምን አሉ። ወደዛ ገባን። ስለዚህ ለፖለቲከኞች እንደማደርገው ለእነሱም ጊዜ ሰጧቸው ለፍራውል ስምንት ደቂቃ ለእሷ ስምንት ደቂቃ እሷ ስትናገር እሱ ያደምጣል እሱ ሲናገር እሷ ታደምጣለች ኢንተራፕት መደራረግ አይፈቀድም የምታውቁት ነው በዚህ መሀል በመጀመሪያው ዙር ህዝብ እያወቀ የፐብሊክ ሪከርድ ነው ሙሉ ቪዲዮ አለ ቅድም ፍራውል ሲናገር መኪናው መገልበጡን አሁን የሰማሁት ይላል ግን መኪናው መገልበጡን የሰማው ሆን አለም። እያንዳንዱ ንግግር እኔ በሴሪየስ ነው። ማ የዛን ጊዜ መኪናው ስለመገልበጡ አውርተናል? ምንድን ያልከው? መኪናው በእጅሽ ያለ ስላት፣ መኪናው እንደተገለበጠ ነግረኸኛል አንተ። ይሄ መኪና በእጅ የለም አሁን ተጎድቷል አደጋ ደርሶበታል አለችኝ። እና በእጅሽ በሌለ መኪና ነው እንዴ ጊዜን የምትገዩ ብዬ ወሰንኩኝ፣ እዛው ማለት ነው። ውሳኔ ስወስን እሱ መሀል ገባና ቆይ ቆይ ብሎ ቶፒኩን ለጠጠው የተወሰነ የወሰንኩትን ጉዳይ ማለት ነው። እንደውም ካልኩት ዋጋ በላይ ካልኩት ዋጋ ኢንቮይስ አመጣለው በሚቀጥለው ካልኩት ዋጋ ባነሰ 5 ሳንቲም ወይም ደግሞ 74 ሳንቲም ቅናሽ ካመጣሁኝ 50 ሺህ ዶላር አስገባላታለሁ አለ። አሁን እስካሌት አደረገው ማለት ነው ውይይቱን። እሺ ተባባልን እኔ ሳደርግ አንዳንድ ጊዜ የራሴ ውሳኔ እንዳይሆን በቴሌግራም ጥያቄ ጠይቃቸዋለሁ። ኒውትራል ብዬ ማሰባቸውን ጓደኞች ይገባሉ ወይም ደግሞ ቲክቶክ ላይ የምናውቃቸው ይገባሉ። ሁለቱ ሰዎች ያወራሉ፣ ዘን የታዘቡ ሰዎች ይናገራሉ። ይሄን ነው ማደርገው። በዚህ መንገድ ነው የመጣሁት። ሲገባም ሁለቱም ምክንያት እንዳይመቹ አድርጌ ለሁለቱም ሞዴሬተር ሰጥቻቸዋለሁ። ፉል ሞዴሬተር ለምክንያት እንዳይመቹ ምክንያቱም አንዳንድ ጊዜ እንደዚህ አይነት ጉዳይ ስትይዝ አስጠቃኸኝ፣ ተጠቃሁኝ ምናምን ይላሉ። ገባህ አይደለም? ያ እንዳይሆን የምትፈልጉትን ሰዎች ያገዘኛል የምትሉትን ሰው እንድታስገቡ ብዬ ነው። በህዝብ ፊት ነግሬያቸው፣ ሞዴሬተር ሰጥተዋቸው፣ መጨረሻ ላይ ሁለት እህቶች ሶስት እህቶች፣ ያቢ ወንጌላዊ፣ ሰብለ፣ ቅድስት ፖለቲከኛ። እንደውም ውሳኔ ሁሉ ሰተን ነበር በሽምግልና ለማስታረቅ በ በሶሻል ሚዲያ ላይ በእርዳታ ነው የምትታወቀው። ይህን ነገር ባክ የተወሰነ ነገር ወጪ ገቢና ካልኩሌት አድርግና መልስላት አሉት። ልመና ቀረሽ ነገር ማለት ነው። አይቻልም አለ እሱ። ሶስቱም ተመሳሳይ ነገር ነው የተናገሩት ከተለያየ አንግል። ሰብ የሱ ጓደኛ ናት፣ ሌሎችም ያውቃቸዋል። እንደውም ካልኩት ዋጋ ዜሮ ነጥብ አምስት ሳንቲም አንመልስላትም። ካልኩት ዋጋ አምስት ሳንቲም ቀንሼ ከሆነ ኢንቮይሱ ይመሰከል፣ ያን ጊዜ 50 ሺህ ዶላር አስገባላት አለው። አንላቀቅም አለ። ኦኬ የሚቀጥለው ቻፕተር ቱ ቀጠለ ማለት ነው። ጊዜያችንን አመቻችተን ተገናኘን። ላይቭ ከመግባቴ ባልሳ ሰዓት ከአንድ ሰዓት ማስረጃ ስላለ እሱ ምንት ማድረግ ይቻላል። አንድ ሰዓት አካባቢ ተደዋወለን እኔና እሱ እንደሚገባ ነገረኝ። ላይቭ ይገባል፣ ሬዲ ነው። ከዛ መልሶ ደቡ ላይ ሎሬ አትግባ ብሎኛል አለ ማለት ኦኬ አልኩኝ። በስልክ ብገባ ሽ ምትዋሽ ከሆነ አቋርጠዋል ሆነ ትልቅ ሰሆነ ምትዋሽ ከሆነ ይሄ አሁን ኢሜጅ የማሳመር ጉዳይ ሳይሆን ትክክለኛ ማትናገር ከሆነ አም ግን ስታ እንደዚያ ነገር አያና ለምን መሰለህ አላልኩትም። እንደሚገባ ሳይሆን ፍላይት እንዳለብኝ ነገር እውነቱን ነው መናገር ያለበት አሁን እዚህ ጋር መልክ ማሳመር አለ እንደዛ ነገር አልፈልግም። እንደዛ ይወለድ ቀን የተነ የተናገረው በውስጥ የተናገረውን እዚህ ጋር ሲመጣውን ኢሜጅ ማሳመር እኮ አለ ችግር የለው ግን ትክክለኛውን ነገር ነው የሚፈልገው። የመጀመሪያው ነገር እኔ ስናገር አድምጠኝ፣ ኢንተራፕት አታርገኝ። ጀምረ እስክትጨርስ ኢንተራፕት ላርገበል። ኢንተራፕት አደርጋለሁ ቢጠመኝም ባይጠመኝም ዝም ብዬ ነሳ ደምቴ ነበረው ውይይት መልመድ አለብን። የሥነ ምግባር መጀመሪያ ውይይት ማድረግ መልመድ ነው። ካልተመቸ ምላሽ ይሰጣል። በሚቀጥለው እድሉ ያንተ ነው። ለማንኛውም እኔ ጋዜጠኛ ነኝ። እኔ ቀልድ አይደለም። አያና ሚዩት ነ ብራ ከሆነ እኔ ምን ችግር አለው? አስፈላጊ ከሆነ እያወራሁኝ ነው። አንተ እሱ ተናግሮ እስኪጨርስ ድረስ በትዕግስት ማዳመጥ ያስፈልጋል። ቀን እንዳልከው ቀን የተነሳ ነገር አይደለም። ቅድም ስናወራ ስለዚህ ነገር አላነሳ ነው አይደለ? ዳይጀስት ያላደረግነው ነገር ፍረሽ ነገር ስላመጣ ቅድም ያልኳችሁን እንደማትርሱ። አት ዘ ኤንድ ኦፍ ዘ ዴይ ቴዲ ትክክል ነው፣ ፊራ ተሳስቷል ብንል ማለት ነው። ፊራ ትክክል ነው፣ ቴዲ ተሳስቷል ብንል፣ አምስት ሳንቲም ከዚህም ወደዛም ያልፍ ነገር የለም። እዚህ ያለ ነው በጋራ የምናገኘውን ነገር ለማግኘት ነው። ሰላማችንን፣ ፍቅራችንን ይቅር ለእግዚአብሔር ተባብለን ፊውቸር ላይ